በመላው ዓለም ለምትኖሩ ኢትዮጵያውያን የዲያስፖራ ማህበረሰብ አባላትና የሐዋላ ተጠቃሚዎች ረመዳን ሙባረክ። ዘምዘም ባንክ ከካሽጎ ጋር በመተባበር ባመቻቸለው አሰራር ከየትኛውም ዓለም ባሉበት ሆነው የካሽጎ መተግበሪያን በስልኮ ላይ በማውረድ ያለምንም አገልግሎት ክፍያ እንዲሁም ከተጨማሪ ማበረታቻ ጋር በቀላሉና በፍጥነት ለወዳጅ ዘመዶ፣ ቤተሰቦና ለሀገር ቤት ግብረሰናይ ድርጅቶች ገንዘብ ማስተላለፍ ወይም በሀገር ውስጥ ወደሚገኝ ሂሳቦ በፈቀዱት የውጭ ምንዛሪ ማጠራቀምና ወጪ ገቢውን በቀላሉ መቆጣጠር እንዲሁም የሐዋላ ተጠቃሚዎች የተላከላቸውን ገንዘብ በቀላሉ ወደ ሂሳባቸው ገቢ ማድረግ እንደሚችሉ ስንገልጽልዎ በታላቅ ደስታ ነው። ስለሆነም ከክፍያ ነጻ እንዲሁም ከተጨማሪ ልዩ የረመዳን ማበረታቻ ጋር አስተማማኝ ፈጣንና አመቺ የሆነውን የካሽጎ መተግበሪያ በመጠቀም በዘምዘም ባንክ በኩል ገንዘብ በማስተላለፍ እንዲሁም ሂሳብዎን በማንቀሳቀስና በመቆጣጠር እንቅስቃሴውን ቀላልና ቀልጣፋ ያድርጉ። ከዚህ በተጨማሪ የዘምዘም ባንክን አማራጭ ሂሳብ በመጠቀም ስመጥር ዓለም አቀፍ የገንዘብ አስተላላፊ ድርጅት ከሆነው በሪያ በኩል በቀላሉ ወደ ሀገር ቤት ገንዘብ መላክ የሚያስችሉት አሰራርም ተመቻችቷል። ከርሶ የሚጠበቀው ፈጥነው ዕድሉን መጠቀም ብቻ ነው። ዘምዘም ባንክ የማይነጥፍ የድገት ምኝ